አድማጮቻችን፣ እንደየአካባቢያችሁ ሰዓት አቆጣጠር እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዘመቻ አንድነት እንደተለመደው በተለያዩ አስገራሚ ጀብዶች ታጅቦ ቀጥሏል። ተስፋዬ ወልደ ስላሴ ነኝ። ዛሬ ዘመቻ አንድነት አስራ ዘጠነኛ ቀን ላይ ይገኛል። የዛሬውን ውሎ በተመለከተ መረጃ ሊሰጡን የአማራፋኑ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ የአማራ ፋኖ በወሎ ወይም ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ አርበኛ ዶክተር አብደላ ኢድሪስ እንዲሁም የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ ከኛ ጋራ አብረው ይገኛሉ። ከሚዲያዎች በኩል ኤቢሲ ቲቪ፣ መረጃ ቲቪ፣ ሮሃ ቲቪ፣ ኢትዮ 251 አሻራ ሚዲያ አዲስ ሚዲያ፣ ፋኖ ግሎባል ሚዲያ፣ ጠለስ ቲዩብ እንዲሁም ብላክ ላይን ሚዲያ አብረውን ይገኛሉ። የዛሬ 19ኛ ቀን ውሎውን በተመለከተ በቀዳሚነት ከአማራ ፋኖ በወሎ ወይም ቤት አማራ የህዝብ ግንኙነት ኃላፊ ፋኗ በፈንታው መቀጠል ትችላለህ። አመሰግናለሁ ተስፋዬ። ሁላችንም የሚዲያ ባለሙያዎቹንም ህዝብ ግንኙነቶቹን ሰላም ብያ ከዚህ ጋር ተያይዞ በአስራ ዘጠነኛ ቀን የዘመቻ አንድነት አሁንም ተጋድሎ ተጠናክሮ ቀጥሏል። የአማራ ፋኑ በወሎ ቤት አማራ ከአምስቱ ኮሮች እንግዲህ ላስታ ሳምኖ ኮር እንደሚታወቀው ግዙፍ ኮር ነው። አሁንም ተጋድሎዎችን አጠናክሮ ቀጥሏል። በተለያዩ ክፍለ ጦሮቹ በዛሬ ሁለትም ከንጋት ሌሊት ጀምሮ ትላንትና ለዛሬ ማለት ነው ከምሽቱ ከንጋቱ አስራ ሁለት ሰዓት እስከ ቃል ስድስት ሰዓት ድረስ በ ዋድላ ወረዳ ስር የምትገኘው ሀንጎሲት ከተማ ላይ ከፍተኛ ጥቃት በመክፈት ያገዛዙ ዙልፋን ጠባቂ ሰራዊት ላይ በርካታ ሙትና ቁስለኛ በማድረግ ከተማውና አካባቢው ላይ የተሻለ የወገን ጦር የበላይነት በመያዝ ድል የተቀዳጀበችበት ሁኔታ አለ። እንግዲህ ተከዜ ክፍለ ጦርናት በመረፋኑ በሎ ቤት አማራ በግዙፉ ላስታ ስር የምትገኘው አርበኛ ኮማንዶ ዘላለም ሲሳይ ስር የምትመራው ተከዜ ክፍለጦር እንግዲህ በዚህ በላስ ሸፍኖ እያስተዳደረም በርካታ ተጋድሎችን እያደረገም ከወልዲያ ባር መስመርን ጭምር በመግባት በርካታ ትንቅንቅና ተጋድሎ ተጋሉ እያደረገ ያለ ክፍለጦር ነው። አሁንም ሐሙሲት ላይ በአንድ ሻለቃ ልዩ ዘመቻው ይሄንን ተጋድሎ በማድረግ በርካታ እድል አስመዝግቦ የወጣውና ቀጠሎ ላይ የተሻለ አሰላለፍ እና ቁመና የያዘው ከዚህ በተለየ ልጅ እያሱን ኮር በርካታ የክፍለ ጦርና የኮር አመራሮቹን ስልጠና በመስጠት ሰሞኑን በአዲስ ተጋድሎ ምዕራፍ በርካታ ስልጠናዎችን በመስጠት ያለፈውን በመገምገም አሁን ያሉበትን ቁመናና መጻኢ የትግላችንን ሁኔታ በመገምገም ውስጥ ክፍለ ጦርና ለኮር አመራሮች ስልጠና በመስጠት ሁሉንም ያስመረቀበትና ለአዲስ ስራ ያዘጋጅበት ሁኔታ አለ። ይህም በተጠናከረ መንገድና በጥሩ ሁኔታ ያለቀበትና ለአዲስ ትግል የተዘጋጁበት ሁኔታ አለ። በተረፈ በምዕራቡ ቀጠና ያለው የንጉስ ሚካኤል ኮር፣ ስራቅ አማራ ኮር አንድና ኮር ሁለት፣ ልጁ እያሱ ኮር እንዲሁም ላስተሳምነው ኮር አሁንም ለተሻለ ለአዲስ ግዳጅ በዘመቻ አንድነት ተጠናክረው የሚቀጥሉበት ቁመና ላይ ይገኛሉ። ከአውደ ውጊያ መረጃዎች ጋር በተያያዘ እንደ አማራ ፋኖ በወሎ ቤት አማራ ያሉን አጫጭር መረጃዎች እነዚህ ናቸው። አመሰግናለሁ። እሺ፣ እናመሰግናለን። ከአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው። ከዚህ በመቀጠል ከአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ የ19ኛ ቀን የዘመቻ አንድነት ውሎ ምን ይመስላል? ዛሬ በተለይም በባህር ዳር አካባቢ ሞቅ ደመቅ ያለ ትግል እንደነበረ የተለያዩ መረጃዎች እያየን እንገኛለን። መቀጠል ትችላለህ። አመሰግናለሁ ተስፋዬ። እንግዲህ አማራ ፋኖ በጎጃም በዘመቻ አንድነት አስራ ዘጠኛ ቀን ላይ ዛሬም ታላቅ ጀብድ ፈጽሟል። በተለያዩ አውደ ግንባሮች ቀደም ሲል እንደጠቀስከው በባህር ዳር እንግዲህ የአብይ አህመድ ምስለኔ ተሰብስቦ ነበረ አብዮታዊ ዴሞክራሲ ከባህር ዳር እንዳይነቀልባቸው ምሰሶ እንዳይፈርስባቸው ዛሬም መልሰው ባህር ዳር ላይ የአብዮታዊ ዴሞክራሲ ቁጥቁቶች ዛሬም ቀለም ለመቀባት የፈራረሰ ምሰሷቸውን ቀለም ለመቀባት ተሰብስበው ነበረ። ከትናንት በፊት ጀምረው ወደ ከተማዋ የገቡት ግማሽ የተገደዱ ግማሽ በውሎ አበል የታጠሩ የታጀቡ ኃይሎች በፋኖ ላይ ፕሮፓጋንዳ ለመስራት ሲታጣሩ ነበረ። በዚህም ባህር ዳር ላይ በአማራ ፋኖ በጎጃም በሞርተር በዝሪን አስራ ሶስት ና በፈንጅ በተደረገ የከተማ ውስጥ ኦፕሬሽን ሲያጅቧቸው የነበሩ የጸጥታ ኃይሎች ላይ እርምጃ ወስደናል። እስቴዲየም ውስጥ ድንኳን ዘርግቶ ተሰብስቦ በነበረው አበል ተከፋይ ላይ እርምጃ ወስደን መቶ ፐርሰንት መበተን ችለናል። በአጋጣሚ ሆ ትናንትና ከትናንት በፊት ተጽፎ የሰጣቸው የተሰጣቸውን ፕሮፓጋንዳ ለመናገር ማይክ ሲጠብቁ ደፋ ቀና ሲሉ የነበሩ የናብያ አመር ተላላኪዎች ስቴዲየም ውስጥ ብልሽት ሲታቸው ሲወጣ በአይን እማኞች ተመልክተናል። በአጠቃላይ ባህር ዳር ስቴዲየም ላይ የነበረውን ሁኔታ በዚህ መንገድ በትነነዋል። ሁለተኛው ኦፕሬሽን እዚያው ባህር ዳር ውስጥ የነበረው ምንድን ነው ስራ አመራር ኢንስቲትዩት የሚባል ወይም ድንጋይ ማምረቻ የሚባል የባህዴን ተቋም አለ። የባህዴን ድንጋይ የሚያመርቱበት ካድሬ የሚፈለፍሉበት ተቋም ነው። ቀጥሎ ከስቴዲየም አወጥተው አበል ለመክፈል ምሳ ለመመገብ እዚያ ነበር የወሰዷቸው። አሁንም እዚያ ላይ ተከታታይ ሶስት የሞርተር ጥቃት በመፈጸም አንዳንዶቹ የብልጽግና ሰራዊት አባላት ላይ ቁስለኛ የሆኑ ሲሆን፣ ቀሪውም እንደዚሁ ከድንጋይ ማምረቻ ሩጦ አመልጧል። በአጠቃላይ በፋኖ በአማራ ትግል ላይ በአማራ ሕዝብ ደም ላይ ለማላገጥ ባህር ዳር ተሰብስቦ የነበረውን የናብይ አህመድን የወረራ ስርዓት አስቀጣይ ኃይል ላይ የማያዳገም እርምጃ ወስደን መበተን ችለናል። ባህር ዳር ላይ ታላቅ ጀብድ ነው የተሰራው። ሁለተኛው ዛሬ በአማራ ፋኖ በጎጃም እንደዚሁ አምስተኛ ክፍለ ጦር ወርቅ አባይ ብርጌድ ጋር ሰማኒያ ሶስት የሚደርስ የሚኒሻ አባል ሙሉ በሙሉ ትጥቁን እንደያዘ የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ወርቅ አባይ ብርጌድን ተቀላቅሏል። በከፍተኛ ሁኔታ ወደ እርሻው እየተመለሰ ወደ ማህበረሰቡ ወደ ህዝቡ እየተመለሰ የሚገኘው ሚኒሻ በየአካባቢው እየገባ ነው። ዛሬም ይህ በሰፊው ወደ ህዝቡ እየተቀላቀለ መሆኑን የሚያሳይ ነው። ትናንትና ሰላሳ ነበር፣ ዛሬ ሰማንያ ሶስት በድምሩ አንድ መቶ አስራ ሶስት የሚደርስ ሚኒሻ ነው እንግዲህ እየከዳ ያለው። በሌሎች ወረዳዎችም እንደዚሁ በከፍተኛ ሁኔታ ወደ ህዝቡ ይቅርታ እየጠየቀ እየተቀላቀለ ሰላማዊ ኑሮውን እየኖረ ያለበት ሁኔታ ነው ያለው። በዚህ አጋጣሚ ቤተሰቦቻቸው እየደወላችሁ ልጆቻቸው እየደወላችሁ ያለምንም እንከን በሰላም መኖር እንደሚችሉ እና ወደ እርሻቸው ወደ ትዳራቸው ልጅ ወደ ማሳደግ እንዲገቡ እንድትገፋፏቸው እንድትነግሯቸው መልእክት የማስተላለፍ ፈልጋለሁ። የአማራ ፋኖ ነው፣ በጎጃምም ጠመንጃውን ይዞ ወደ ህዝቡ የሚቀላቀል የሚሊሻ አባል የደህንነት ዋስትና የሚሰጥ መሆኑን ማረጋገጥ እፈልጋለሁ። ቀጥሎ ዛሬ መብረቁ ተፈራ ብርጌድ ሁለተኛ ክፍለ ጦር ማለት ነው። ትናንትና ከሞጣ ከተማ ተነስቶ ወደ ወይኑ ውሃ ሬሽን ሊያቀብል ሲሄድ እንደዚሁ አራጤ የተባለ ቦታ ላይ ተቀጥቅጦ ተመልሶ ነበረ። ዛሬም ተመልሶ በጠዋት ሬሽን ሊያቀብል ወደ ወይን ውሃ ሲሄድ እንደዚሁ በደፈጣ ጥቃት ከፍተኛ የሆነ ሙትና ቁስለኛ ሁኖ ተመልሶ ሬሽኑን ሳያደርስ ወደ ሞጣ ከተማ ተመልሶ መግባት ችሏል። በአጠቃላይ ሶስት መቶ ሶስተኛ ኮርን ከሞጣ ተነስቶ ወደ የትኛውም አካባቢ እንዳይንቀሳቀስ በማድረግ የተሳካ ኦፕሬሽን ተሰርቷል። ግዙፍ ኃይል ነው፣ መካናይዝድ ጭምር ያለው ኃይል ነው። ይሄን ኃይል በተንቀሳቀሰ ቁጥር አከርካሪው እየተመታ አስክሬንና ቁስለኛ እየጫነ ወደ ሞጣ እየገባ ነው ያለው። ይሄ ቀጠና እሳቱኗል ይቀጥላል። ሌላው በዛሬው እለት የተሰራው ያለው ሌላው ታላቅ ጀብድ በአማራ ፋኖ በጎጃም ሶስተኛ፣ ጎጃም አገው ምድር ክፍለ ጦር አንደኛ የአማራ ፋኖ በጎጃም አዲስ የተቋቋመው የኮማንዶ ዩኒት ሁለተኛ ስሜነ ደስታ ብርጌድ ሦስተኛ ዘንገና ብርጌድ አራተኛ ኤፍሬም አጥናፉ ብርጌድ አምስተኛ ጊዮን ብርጌድ ባደረጉት ጥምር ማጥቃት ሰከላ ከተማ የነበረውን የሚኒሻ አድማብተናና ብተና የወራሪው ሀይል በከፍተኛ ሁኔታ ተደምስሷል። የኮሎኔሉ የኮሎኔል ድባቤ አጃቢዎችና ከአምሳ እስከ መቶ የሚጠጉ የወራሪው አካላት ብቻ ነፍሳቸውን ለማትረፍ ዙ ሶስት እና መድፍ በመያዝ ግሽ ወደ ተባለ ተራራ ተሰቅለው ራሳቸውን መከላከል ሰርተዋል ረጅም ሰዓት። በዚህም ግሽ ተራራ የሆነው ራሳቸውን ሲያጠርፉ፣ ሌላው ኃይል ሰከላ የነበረው የጠላት ኃይል ሙሉ በሙሉ ተደምሷል። እንደሚታወቀው ከዚህ በፊት ከፍተኛ ቁጥር ያለው መሳሪያ ከፍተኛ ቁጥር ያለው የጠላት ኃይል ወታደራዊ መኮንኖች ጥምር የተማረኩበት የተደመሰሱበት ቦታ ነው። ሰከላ ጀግነው የጊዮን ብርጌድ ጀግናው ኤፍሬም አጥናፉ ብርጌድ ጀግናው ዘንገና ብርጌድና ስሜነ ደስታ ብርጌድ ዛሬም በቅንጅት እንደ ትናንት ነው ከባድ ተጋድሎ አድርገው ጀብድ ሰርተዋል። ሰከላ ከተማ ላይ ግሽ አባይ ላይ የአማራ ፋኖ በጎጃም አዲስ ያቋቋመው የኮማንዶ ዩኒትን ከፍተኛውን ድርሻ ወስዷል። በአጠቃላይ በዘ አስራ ዘጠነኛው ቀን ዘመቻ አንድነት የአማራ ፋኖ በጎጃም በተለያዩ አውደ ውጊያዎች ታሪክ መስራቱን ቀጥሏል። ጠላት መደምሰሱን ቀጥሎበታል እያስከዳ የጠላትን ኃይል እያስገዳ ወደ ወገን መቀላቀሉን የጠላትን ሰራዊት ማፈራረሱን ቀጥሎበታል። በተያያዘ ዜና ሪፎርም ህዝብ ማወያየት እንደዚሁ ሞቢላይዜሽን ስራው ቀጥሏል። የአማራ ፋኖ በጎጃም አባላትና የአማራ ፋኖ በጎጃም ደጋፊ የሆነ ሁሉ በጎጃም ቀጠና የሚገኝ ማህበረሰባችን በሙሉ በቀጣይ ድርጅት ተመስርቶ ወደ አዲስ አበባ ለመገስገስ በሚደረገው ጉዞ ውስጥ ግንባር ቀደም ተሳታፊ ለመሆን ታሪካዊ ስሙን ለመጻፍ ጀብድ ሰርቶ የአብይ አህመድን ሰራዊት ውጦ የአማራ ሰቆቃ በቃ ለማለት እንደ ትናንት ነው እንደ ዛሬ ሁሉ ነገን በበቂ ሁኔታ ለመገኘት አስተማማኝ ቁመና ላይ እንደሚገኝ ባደረግነው ህዝባዊ ውይይት ባደረግነው ግምገማ አረጋግጠናል። የአማራ ፋኖው በጎጃም ከሌሎች የትግል አጋሮች ጋር በመሆን የአብይ አህመድ ሰራዊት ላይ ጠንካራ በትር ማሳረፉን ይቀጥልበታል። ዘመቻ አንድነት ይቀጥላል። አመሰግናለሁ። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ ለመረጃው አመሰግናለሁ። የተከበራችሁ አድማጮቻችን ዘመቻ አንድነት የአስራ ዘጠነኛ ቀን ውሎ የሰማችሁትን ይመስል ነበረ። የአማራ ፋኖ አንድነት በጎንደር ና የአማራ ፋኖ በሸዋ የህዝብ ግንኙነት ኃላፊዎች መረጃዎችን ይዘው ቀርበው ነበር። ግን በኔትወርክ መቆራረጥ ምክንያት መደማመጥ ስላልተቻለ ለዛሬ እነሱን ማካተት አልቻልንም። ነገር ግን የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ አርበኛ በበፈንታው እንዲሁም የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ አብረውን ቆይታ አድርጓል። ከሚዲያዎች በኩል ኤቢሲ ቲቪ፣ ሮሃ ቲቪ፣ መረጃ ቲቪ፣ ኢትዮ 251 ሀዲስ ሚዲያ፣ አሻራ ሚዲያ፣ ፋኖ ግሎባል ሚዲያ፣ ጠለስቲዩብ እንዲሁም ብላክ ብላክላይን ሚዲያ አብረናችሁ ቆይታ አድርገናል። ሰላም።